ፍ አዲሷ ማሻችን ነገር አመጣ ወገን፣ አዲሷ ማሻችን ማውራት ከጀመርን ቆይተናል ብሎ ቁጭ የቀለጠውም እንደሌላቸዋል ይ ነው። ነገር አበላሸ እዚጋ ነገር አበላሸ የምር አስተካክላት ማለት አሁን እያወራን ነበር። ማለት በእህትነት በወንድምነት እንደምታወሩ አርገህ ግልጽ ብታደረገው ጥሩ ነው። ምክንያቱም ሰዎች እሷ ላይ ሌላ ትኩረት እንዳያመጡ ማለት ነው። ታውቃላችሁ እንግዲህ ካወራን ቆየን አለ ማለት በያብ ላይ እንደደረባት ነው ሰው የሚሰማው፣ እና ይሄኛው ነገር ስህተት ነው ማለት ነው። ደሞ በቲክቶክ አምጥተውት ስቄድ ቦት ቤቱን ደግሞ ጠቁሙን፣ የቲክቶክ ቤቱ ማለት ነው። እናንተ እናቴ ምንም አያመልጣችሁ፣ ጊዜ ቅመሞች እንዲህ። ግን ለዚህ እንደምትጨነቁት ለህይወታችሁ ትጨነቃላችሁ። በፈጣሪ ስም ሰላም፣ ሰላም። እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ሊደና ናቸው ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ እንደተለመደው ይህን ቪዲዮ ስትጀምሩት ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችውን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ከአንድ ሰዓት ምናምን በፊት ሌላ ቪዲዮ ሰርቼ ነበረ በነነባ ጉዳይ ማለት ነው። እነ ሄሉ ከተመለሱ እመለሳለሁ ብያችሁ ነበረ። እንግዲህ በቃሌ መሰረት እነ ሄሉን ስለመጡ ወደ እናንተ ከች ብያለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ ማለት ነው። እንግዲህ በዛሬው ቪዲዮ ላይ አዲሱ አማቻችን ሆኖ የመጣው ሰው ሁለት ነገሮችን ማስተካከል አለብህ እኔ የምነግርህ ማለት ነው። አንደኛ እኛ ቤተሰቦቻችሁን ማክበር አለብህ። ስታወራን መነፅርህን ወለቅ ወለቅ ክብር፣ ከዚህ ስለሆነ የሚጨምረው ማለት ነው። ልጃችንን ዝም ብለን አንሰጥም እኛ፣ ገምግመን ገምግመን ገምግመን መጨረሻ ላይ ጥሩ ብረት መዝጊያ ለሆነ ነው የምንሰጠው፣ ዝም ብለን አንሰጥም። ስለዚህ ክብር ለኛ ልሰጠን ይገባልና መነጽር ይወለቃል ያለው ላይ መድረክ ላይ ነው። ስለዚህ መድረክ ላይ ስትሆን ደግሞ ኮፍያ፣ መነጽር እንዲሁም ደግሞ ኪስ በእጅ እጅን በኪስ ማድረግ የተከለከሉ ናቸው። እኔ እስከማውቀው ድረስ ማለት ነው። እና ይህ እናስተካክል። ሁለተኛው ዛሬ ተናገርከው ምናልባትም እንግዲህ ብልሃል አንተ ንግግር ላይ ብዙ አይደለውም ብልሃል። ለዛም ይሆናል የተበላሸብህና ከሄሉ ጋር ማውራት ከጀመርን ቆይተናል ስትል በእህትነት በወንድምነት ስታወሩ እንደነበር ግልጽ ብታደረገው ጥሩ ነው። ምክንያቱም ለሰዎች ትኩረት የሚስበውና የሚሰጠው ምንድን ነው? ሄሉ ያብን በያዘችበት ሰዓት አንተን እንደምታወራ ወይም ከአንተ ጋር እንደነበረች አድርገው ይስሉታል ማለት ነው። እና ይሄ ነገር መስተካከልና እውነታውን ማሳወቅ አለብህ ማለት ነው። ከዛ ውጪ ካሜራማን ካሜራማን የስራህን ይስጥ እነሱ ተንከራተው የእኛን የምታንከራተተው ለምንድን ነው ለምንድን ነው የምታወዛውዝብን? በደንብ ድብድቡን ማየት እየፈለኩኝ አልቻልኩም። በቃ ይህ ካሜራ የምታንቀጠቅጠው ነገር ካሜራ የምታንቀጠቅጠው ነገር ነው የሚያበሳጨኝና፣ አታንቀጥቅጥብን። በቃ ድብድብ ከሆነ ጮማ የሆነ ድብድብ። ወንዶች ታውቃላችሁ፣ በምላስ አይደለም የሚታመኑት፣ በቃ በመግጨት ነው አለቀ በመግጨት ነው። ተይገጫጩ አንዱ አንዱ ቆስሎ፣ እኔ እንዴ ምን ነው ያኔ ሄሉ ማን ነው ያብ ልዑልዬን ጠንበለሌን ሰባብሮ ሲያስቀምጠው አይተን የለም እንዴ? እኔ እንደውም በቀን ሁለቴ ነበር አጥሚትና ገንፎዬ ያስኩም የሚሄደው ማለት ነው አሲርም ጨምር እና ማለት ነው። ስለዚህ አሁን ይሄም ትንሽ ወይ ያብ ይፈንከት ወይ አዲሱ አማቻችን ይፈንከትና ማለት ነው። በቃ ሄደን እንጠይቅ። የአዲሱ አማች ጠንበላል አለች። በነገራችን ላይ እንዳትቀሟት ነግሬያቸዋለሁ። ማንነበር ስሟ ጻፊ ኔ ኮሜንት ወይ ታይቀኛልሽ ወይ አታቀኝ። ካወቅሽኝ እኔ ኔ በልና ራስሽን አስተዋውቂ። እኔ ቤተሰቦች ጋር ሳይቀሙሽ ማለት ነው። ያው በቀጣይ ሄሉ ማስረከቧ ስለማይቀር ማለት ነው። አታስጠሉኝ ዩቲበሮች ማየት እንደ ያስጠለው ማሬ። ካስጠሉች ታዲ ምን አሁን እዚህ ጋር እስክሮን አርገሽ አታልፊም። ኮሜንት አይቼ ነው ልዬ ከእንደ አልግ ጋ ነው የሚያምርብሽ ፕሊስ በለው ሄሎ። አይዞሽ ግን እንደኔ ያ እልህን ንድ ቅናት ውስጥ ገብቶ ይመስለኛል። ያ እልህና ቅናት ነው እኮ ያብ አሁን እንደዚህ እያን ተቀጠቀው ያለው። ሲቀጥል ደግሞ ይቺ አሁን ያ ደግሞ ልታስተካክለው የሚገባውን ነገር ልንገርክ። ይሄንን ነገሮች ማሻሻል ካልቻል ኬሉ ወደ አንተ ልትመጣ አችልም። አንደኛ ሰው እየጎተትክ መምጣት፣ ሁለተኛ ምን ነው ያኔ ለትንሹ ነገር ቤተሰብ ጋር ወጥ ሄደለ እንዲ ዛሬም መሄድ አለብህ። ወይ ደግሞ ደውለህ እናቷም ሆነ አባቷ እንዲያወሯት ማድረግ አለብህ። መሄድ እንኳን ባትችል ጊዜ ባይኖርህ እናትና አባቷ ያለውን ነገር ይሁና፣ አውሯት ከኔ ጋር ያለው ነገር ጥሩ አይደለም ብለህ መናገር አለብህ። ዝም ብለህ እሷ ጋር መተኛኘት የምትል ከሆነ ምንም በቃ እንትን የሚል ነገር የለውም። እንዴት ነው ወዛ አይኖረውም። ዝም ብሎ በደረቁ መዳረቅና መጨቃጨቅ ይሆንብሃል ማለት ነው። ሲቀጥል ደግሞ ይችን ሻንጣህን ቦርሳህን ይዛት አትንጣ እንዲ ይዛት አትንጣ ምንድን ነው እየጎጥጥ ደግሞ እሷ ይቆጭሻል እንዲ የሚቆጨውማ ሲሆን አንችን ነበረ። ምክንያቱም ህይወታቸውን ያመሰቃቀልሽ አንች ስለሆንሽ ማለት ነው። ዛሬ ደርሶ ተቆርቋሪ መምሰል እኔ ሳስበው ተንኮል ነው ይሄ፣ ተንኮል የሆነ ተንኮል እንዳለን የሚሰማኝ እኔ ማለት ነው።

ምን ነው ያብተው፣ ይኸው ስትለመን፣ አልፈልግም። ሰተው ያዙ፣ ይልቀቁኛል። ይሄ ይሄ ይሄድክ፣ አዎ እኮ። አሁን እንደገና ያዙ፣ ይልቀቁኛል። የአብሰራ ጩኸት፣ ስድብ፣ ጥፊ እንኳን ፍቅር ሰይጣን ያወጣ ያወጣል። አይኔ ኮሜንታተሮች የአብሰራ ጩኸት፣ ስድብ፣ ጥፊ እንኳን ፍቅር ሰይጣንን ያወጣል። እውነት ነው እውነት ነው። አዎ ዴ እንዲሁም ዛሬ ተሻሽሏል፣ አደለ ትንሽ ሰከን ብሏል። ምክንያቱም ቢያንስ አልገፈተራትም። ለመያዝ እየሞከረ ነበረ ምናምን የሆነ ለመን ለማመጣ የሆነ ነገሮች እየሞከረ ነበር፣ ግን አልቻለም። አይችልም፣ ምክንያቱም ያልተሰጠውን ከሄድ ያመጣዋል እንዴ? ያልተሰጠውን ተጽዕኖ እኮ ሊያመጠው አይችልም። መሰጠት አለበት። ሄሉን እንደው አንቺን በመጠበቅ እንዲህ የገባሁ እኮ የኔ ውድድ አተራምሹ፣ እንዴ በደንብ እንጂ ትሄድበት፣ ታተራምዛቸው እንጂ ሁለት በአንድ ብቻዋን ጨፈለቀቻቸው እ ሁሉ የምታንጫጫቸው እኮ ምን በሌለበት ማለት ነው። አስባችሁታል? ምንም በሌለበት እኮ ነው የምታንጫጫቸው። ስንት ሰው ሁለ ሶስት ወንድ አንድ ሴት። ያቺ እንኳን ተዋትች እሷ አሽቃባላት። በውስጧ ደስ እያላት ነው። እውነት ባረገው በራቀችልኝ ከያብ እያለች ነው። እሷን ሲያጣ ተመልሶ ወደኔ ይመጣች ባጣ ቆይ ማለት ነው እሷን ሲያጣ ተመልሶ ወደኔ ይመጣል ምናምን እያለች እየተፍነከነከች ስለሆነ እሷ አትቆጠርም ማለት ነው። ሶስት ወንዶች ግን በቃ ያም ልዑልና ማን ነው ደግሞ ይኛው ውፍ ስሙ ጠፋኝ። እነሱ በቃ አንጫጨቻቸው ማለት ነው። ስለዚህ ትንሽ ታንጫጫቸው ወንድሜ፣ እባክህ ያብ ያፈቅራታል ሄዱ፣ ትወደዋለች እና አስታርቃቸው በመሀላቸው አትግባ እባክህ። እውነት ነው? አዎ መጨረሻ ላይ ማስታረቃል ያስታርቅ ይመስለኛል። ሄዱ፣ እስከ ጥግ አትሂጂ ይበቃሻል የምትሉ ምትሉ ያቡዬ፣ የኔ ቀብራራ ይዞ እሺ ታገስ ደራ ትግባ እኮ ይውላችሁ የምትወዱት ከሆነ፣ አሁን ያብዬ የኛ ጠንበለል የኛ ምናምን ከምትሉ ይልቅ ይውላችሁ የምመክራችሁ ነገር ማለት ነው፣ እንደዚህ ከምታረጉ ይልቅ ጎበዝ ሁኑ እና አደብ ግዛ በሉት። ያብን አደብ ከገዛና ከተረጋጋ ልቧ ሊመለስላት ይችላል። ያብ ከአንተ ጋር እኮ አብቅቷል ቅቷል፣ ተባብላችኋል። እሺ አሁንም ልቧን ሰብረህ እንደ ልማድህ ለመሄድ ነው። አሁን ደስታዋን አታጨልም። እሺ ምን ነው ያዙ፣ ይልቀቁኝ፣ አልክሳ፣ አባገነን ልዑል አልክ። በቃ እሷ የራሷ ሕይወት ጀምራለች። ሂድ፣ እንደ ልማደ ተልከስከስ። እሺ አንድ ሰው አበቃ ካለ አበቃ ነው። ልዑሌን እንዳሰደብክ አሁንም እንደዛ ለማድረግ ይቃጥሃል እንዴ? ደፋር! በጣም አቅራራክ። በጣም ኔ ደሞኔ ኮ ደግሞ ኔኮ የገረመኝ ኮ የሉል ማሽቃበጥ አሁን የዋህነቱ ማለት ነው እንደዛ እስከፍ ዝቅ እንዳላረገው መቶ አሁን ድጋሚ በድጋሚ ሲያሽቃብጥ አይገርማቸው። በጣም ነው የሚገርመው። በእውነቱ በእውነቱ በጣም ነው የሚደንቀው። በጣም ነው የሚገርመው። ምንድን ነው ልጅቷ የምች መድኃኒት ናት እኮ ማሬ እኮ መድኃኒት ናት። አባቱ እንዳማረብህ ውልቅ በል ሄሉ። ያብስራናት ካልሆነ ግን ሄለን የአንተ ሰአቶን የእንዳልክ ናት። አየራት ያዝ ሁለቱ ብቻ ናቸው። ለነገሩ አሁን እንዳልግ ቪዲዮ እየሰራ ስለሆነ ነው እ አሁን ናቲ ቢሰራ ኖሮ እንትን ትላላችሁ። ሲጀመር ናቲ ቪዲዮ እንትን የለበትም፣ ዩትቡም እንትን አይደለም። ሲተውኝ ብዙ ቢናገሩ ሆድባዶ ይቀራላለ። ሀገር ሰው ላይላውን ብናወራ ነው የሚሻለው። የሴት ተምሳሌ ትንሱ ነች። ቅዱስ ሚካኤል ምንም ቢመጣ ወደፊት ብላ ቢጣሉ በደባደቡ ውጪ ሳይሄዱ ለሽምግልና በቅታለች። ትንሱ ጀግና፣ ፍቅር፣ የፍቅር ሰው አይ መድኃን ያለ ወዶ አይስቋለ። ዩቲዩበሮች ነገር ምትገርሙ። ፍቅር በልህ በግድ አይሆንም። ያ በጣም ነው የምታስጠላው። በል አሁንም መጥተህ እንደዚህ ማውራት አትችልም። ሞግድ ለቀቀ አድርጋት ያብና ሄሉ ይምጡልን ይላል ይላል። በቃ ተዋት፣ በግድ ነው ይላል። በጣም ተጨማለቅሽ፣ ለራስሽ ክብር ይኖርሽ እንዴ! ምን ታርጋችሁ? ምን አረገች? ያብ ተረጋጋ፣ ጓደኛ ነው አለች። ያብ ተረጋጋ። ሄሉ በቃ ታረቁ፣ ይበቃሻል እቃ ሁሉም ታረቁ ታረቁ ነው የሚለው። ዛሬ ማለት ነው ይንጨርጨር ጨርጨር። ስንት መስዋዕት እንኳን እየከፈልሽ ስትፈልጊው ክብር አይገባሽም ብሎ ነው ጥሎሽ የሚሄደው። እና የራሱ ጉዳይ እኮ አሁን። ሄሉ በጣም ነው ደስ ያላት ይሄ ሁሉ ወንድ በሷ ሲጣሉ። በጣም ነው አረል የተደሰተች ሄሉ። ለዶንስ ለኦዲንስ ክብር ካለ ሸባኪ ስለ እንዳልክ መልስ አሰጥም። ማሬ ነገርኩሽ መልስ አሰጥ ኦዲየንስስን ማክበር በመልስ አይደለም። መልስ አሰጥም ብዬ እኮ ስንት ቀን ነገርኳችሁ አይደል? ትናንትም ነገርኳችሁ፣ ዛሬም ነገርኳችሁ። በቃ መልስ አሰጥም በቪዲዮ እንዴ። ምን ነው ምን መልስ ትሰጠው? ምን አውቆ እናንተ ምንድን አይነት መልስ እንድትሰጠው ነው የጠበቃችሁት? እንዴ ጉድ እኮ ነው ያለበት። አንድ ቀን በልዴ ትቀጥቅጦ እንዳይገልሽ ማ አረ ቆይ ቆይ ቆይ ቆይ ቆይ ቆይ ልደግ የሚለብብልሽ መቅዲ እስኪ ሄሉ ለኦዲየንስ ክብር ካለ ሽባክሽ ስለ እንዳልክ መልስ ስጭን። ያ ባይወድሽም እልክ ነው ያለበት። አንድ ቀን በንዴት ቀጥቅጦ እንዳይገልሽ። አንቺ አስተዋይ ሴት ስለሆንሽ ቆም ብለሽ አስቢ፣ በሱ አስቢ። ኦኬ ግን ለእንዳልክ መልስ አሰጥም። እኔ እነግርሻቸዋለሁ፣ መልስ ማሰጥባቸው ብዙ ምክንያቶች አሏት። ከፈለገች መልስ መስጠት፣ ከፈለገች በቪዲዮ ሳይሆን በአካል አግኝታው መልስ ልሰጡ ትችላለች፣ ነገሮች ከበዙ ማለት ነው። በቪዲዮ ግን መልስ አሰጥም። እውነት ለመናገር በጣም ነው የሚያስጠላው። በየሳምንቱ አዳዲስ ሰው እንዲህ ነው። እናንተ ወንዶች ደግሞ ትንሽ እንኳን ሼም የለም። በአንድ ሴት እንደዚህ መባላት ነውር አታቁም? ሄልን ደግሞ ቆም ብለሽ አስቢ፣ ሴትነትሽ አስከብሪ። ብዙም ብል ደስ ይለኛል፣ ግን የእውነት ደስ አይልም፣ አያስተምርም። ማሪ፣ አሁን የትኛው ዩቱበር ነው የሚያስተምር ቪዲዮ ይሰራልሽ? እስቲ የሚያስተምር ነገር ከፈለግ ስንት መንፈሳዊ አንድ ሚሊዮን አምስት መቶ ሺ ፎሎ ሰብስክራይብ ይዘው የሚታይላቸውን። እስኪ ማሪ የሚያስተምር ነገር የሚፈልግ ሰው እንደዚህ አይነት ቦታ ይገኝ። እውነቱን ስነግራችሁ ማለት ነው፣ ቪዲዮ እስከሚያልቅ ድረስ ፍንክንክንክንክ እያላችሁ፣ እርክት እያላችሁ እየሰማችሁ ከዛ በላይ አስተምርም ትላላችሁ። የሚያስተምር ቦታ ከፈልጋችሁ የሚያስተምር ቦታ መሄድ የከለከላችሁ የለም። ሶስት አማራጭ አለ፦ አንፎሎ፣ ብሎክ፣ ስክሮል። እነዚህን ተጠቀሙ። የማይፈልግ ሰው ነገር ግን ወዳች ፈቅዳችሁ ነው የምታዩት። ለዛ ነው ጥሩ ነገር ሲሰራ ብታዩ ሁሉም ዩቱበሮች በጥሩ ነገር ይመጡ ነበረ። ለማንኛውም ቪዲዮ እንዳይረዝምባችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። በሌላ ጊዜ እስከምንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።